እትብቴ እንጂ በክብር የተቀበረው እኔ ክብር የለኝም የምትለው ሁለት ፆታ ያላት የ28 ዓመት ወጣቷ ንግሥቲ አሰፋ ተደራራቢ ግፍ በደል መደፈር ያልታበሰ እንባ ግፈኛው እንኳ ያን ሁሉ ግፍ በደል ባመነበት አውደፍር ያለው ዘርሽ ሲል ምስክርነትን በሰጠበት ሁኔታ አንድ ወር አስረው ለቀቋቸው ነገሩ እኛ እንጠይቃለን እንጂ አንጠየቅም እንዳለው ዶክሌ ነሱን ይማረውና እኛ እንጠይቃለን እንጂ ማፀኔ አቀማመጥ ኖርማል ነው፣ የሴት አቀማመጥ ነው። በወንድ ላይ የበቀለብኝ ትንሽ ነበረ የብልቱና እሱን በኦፕሬሽን አወጡልኝ ነው የምትለው ምክንያቱም ሽንት አይወጣበት ምንም ነገር። በጣም ታሳዝናለች። ሞልቶ የፈሰሰው የግፍ ጽዋ ንግስቲ ላለፉት አስራ አምስት ዓመታት በቤተሰቦቿና በምትኖርበት ማህበረሰብ መገለልና እንግልት ደርሶባታል። ከሁለት ዓመት በፊት በፕሪቶሪያ ስምምነት በተጠናቀቀው የኢትዮጵያ የእርስ በርስ ጦርነት ደግሞ በጎረቤቶቿ ምክንያት ፆታዊ ጥቃት እንዲደርስባት መደረጉም ትገልጻለች ንግስቲ ስለ አፈጣጠሯ ስታወራ እንደ እድሜ እኩዮቿ የወር አበባ እንደማታይ ጡቶቿ ሙሉ በሙሉ ያላደጉ መሆናቸው ተክለ ሰውነቷ ግን የሴት በመሆኑ ጸጉሯን ሹሩባ መሰራት እንደምታዘወትር ትናገራለች ስትፈጠር በመራቢያ አካሏ አካባቢ የነበረው የወንድ ብልት ግን ከሰውነቷ ጋር እኩል ማደግ ስላልቻለ በ2004 ዓ.ም በህክምና እንዲወገድ ተደርጓል ሰዎች በማይገባ ቦታ ላይ ሊነካኩኝ ሊያሰቃዩኝ ስለሚሞክሩ በመፍራትና በመገለል ነው ስኖሩ የቆዩ የቆየሁት ቤቴንም 11 ሰዓት ላይ ነው የሚዘጋው። በሚደርስብኝ ስድብና ማንቋሸሽ ምክንያት አእምሮ ተጎድቷል። እትብቴ እንጂ በክብር የተቀበረው እኔ ክብር የለኝም የምትለው ንግስቲ አሰፋ ከቤተሰቧና ከዘመዶቿ ርቃ በትግራይ ክልል እምባላጀ ወረዳ መኖር ስትጀምር ገና 13 ዓመቷ ነበር። ለትዳር ያጫዋት ሰዎች ለሽምግልና ጎረቤት ጋር ሲሄዱ አይሷ እኮ በሽተኛ ናት ብለው ሲመልሷቸው የ9 ዓመት ልጅ እንደነበረች ታስታውሳለች። በወቅቱ በትምህርት በተለይ በተለይ በሂሳብ ላይ በጣም ጎበዝ ሁልጊዜም ከክፍሉ አንደኛ ሴት ወጣ ስለነበርና በሂሳብ ትምህርት ደካማ የሆኑ ሴት ጓደኞቿን ስለምታስጠና መምህርት ንግስት ብለው ጥሯት ነበር። ንግስቲ ለትዳር አትበቃም የሚል ወሬ ከቤተሰቦቻቸው የሰሙ አብረዋት ረኝነት የሚውሉ የጎረቤት ልጆች ፍናፍንት ናት እያሉ ያሟት ጀመር። በእረኞች ዘንድና ቤት ውስጥ የሚነገረው ሐሜትም ትምህርት ቤት ደርሶ ተማሪዎች በጥቁር ሰሌዳ ላይ በመጻፍም ይሳልቁባት ጀመር። በዚህ ምክንያት መገለልና መሸማቀቅ ይደርስባት ስለነበር ከምትኖርበት ቀበሌና ወረዳ አርቆ ወደሚገኝ ትምህርት ቤት እየሄደች ትምህርቷን ለመከታተል ብትሞክርም ብዙም ሰዓት ገፋበት። አምስተኛ ክፍል ስትደርስ ትምህርቷን ለማቋረጥ ተገደደች። ከዚያ በኋላ ከጓደኛ ወይም ከሌላ ሰው ጋር መቀራረብ አልቻልኩም። በስርቦቹ ምክንያት የኔ የሆነውን ከወሰደ ሰው ጋር እንኳን የኔ ነው ብዬ የመሟገትበት አቅም አልነበረኝም። በቃ ግን ቤተሰቦቿም አፈጣጠሯን እንደ ኃጢአት በመቁጠር ከልጃቸው ይልቅ ማህበረተሰቡ ለሚሰጣቸውና ለሚነፍጋቸው ክብር አደሉ። እትብቴ ነው በክብር የተቀበረው እንጂ እኔን ዞር ብሎ የሚያይ ሰው የለም በማለት በዚህ ምክንያት ለበርካታ ስነልቦናዊ ችግሮች መጋለጧን ትናገራለች። ንግስቲ በዚህ ምክንያት የደረሰባት መገለል ከልጅነቷ ይጀምራል። የ13 ዓመት ልጅ ነበረች። ሰዎች መታከም እንደምትችል ሲናገሩ ሰምታለች። ስለዚህ ከ15 ዓመታት በፊት ለሕክምና ወደ መቀሌ ከተማ ሄደች። ምንድን ነው የሚሆነው? የሚል ሀሳብ ስለነበረኝ ራሴን ከማጠፋ ቀዶ ህክምናውን ሳደርግ ብሞት ህይወቴ ቢያልፍ ይሻላል በሚል ጣፈንታይን ለመቀበል የሪፈራል ደብዳቤ ይዤ ወደ ሆስፒታል ሄድኩኝ፣ በማለት ቀዶ ህክምና እንዲደረግላት በራሷ ፍቃድ መወሰኗን የምትገልጸው ንግስቲ በሰዎች ጥቁማ ምክንያት ፆታዊ ጥቃት ደርሶብኛል። ለሁለት ዓመታት በተካሄደው የትግራይ ጦርነት ወቅት በርካታ ሴቶች የፆታዊ ጥቃት ሰለባ ሆነዋል። ንግስቲም ህዳር 21 2013 ዓመተ ምህረት ላይ ወደምትኖርበት መንደር በገቡት የመንግስት ወታደሮች ፆታዊ ጥቃት እንደደረሰባት ተናግራለች። የአካባቢ ሰዎች ናቸው የጠቆሙብኝ። ባል ሳይኖረኝ የሚሊሻ ሚስት ናት ብለው ወታደሮቹ ወደ ቤት እንዲመጡ አደረጉ። ወታደሮቹ ባልሽን አምጫሉኝ፣ እኔ ግን የማህፀን ችግር ስላለብኝ ባል የለኝም አልኳቸው። ከዚያም ልብሴን ገፈፉኝ። በጩቤ እንቅደደው ሲሉም ተሳለቁብኝ። የመሳሪያቸውን አፈሙ ዝም ለመክተት ሞከሩ። ከዚያም በመቀመጫ የደፈሩኝ። መቀመጫ ለስድስት ወራት ወደ ውጭ ተገልብጦ ነበር። ሽንቴ መቆጣጠር አቅቶኝ መግል ነበር የሚፈስ ሰው የምትለው ንግስቲ በዚህም ምክንያት ሽንቷን መቆጣጠር እንደምትቸገርና በምትሸናበት ወቅት በመርፌ ለማስወገድ እንደምትሞክር ትናገራለች። ሌላም ጊዜ እንዲሁ ሶስት የቲዲኤፍ ታጣቂዎች በሌሊት ወደ ቤት የሰብረው ገብተው መጥተው እንዲሁ እየተፈራረቁ ከሰው ልጆች የወጣ የበትር ጭካኔያቸውን አሳረፉብኝ የምትለው ንግስቲ ማህበረተሰቡ ስለሚያገለኝ በጦርነቱ ወቅት ብቻ ሳይሆን በባሎቻቸው ጭምር ጥቃት የደረሰባቸው ሴቶችን የሚመለከት ጥናት ይካሄዳል በተባለበት ወቅት የቀበሌ አስተዳዳሪዎቹ እኔም የጥቃቱ ሰለባ ነኝ ስላቸው ምን ኑሮች ነው የምትደፈሪው ብለው አገለሉኝ በማለት ትከሳለች። በዚህ ምክንያትም በተለያዩ ጊዜያት ራሷን ለማጥፋት ያሰበችባቸው ጊዜያት እንዳሉና በተደራራቢ ችግሮች ምክንያት ለከፍተኛ የስነልቦና ችግሮች መጋለጧን ተናግራለች። የእኛ ማህበረሰብ እንደኔ ያለ ፍጡር ይቅርና የዓይን የእጅና የእግር ጉዳት ያለበትን ሰው እንኳ አንተ ሰንካላ ቁራጣ ብለው ነው የሚያንቋሽሸው፣ በማለት እሷ የተፈጠረችበት ሁኔታ እንደ አካል ጉዳት እንደምትቆጥረው ገልጻለች። እኔ እውነትም ኃጢአተኛ ነኝ እንዴ እያልኩ ነው ራሴን የሚጠይቀው። ህብረተሰቡ ልጅ መውለድ ነው እንደ ቁም ነገር የሚቆጥረው፣ ቆሞ የሚሄድ ሰው ቁም ነገር አለው ብሎ የሚያምን ሰው የለም፣ በማለት ማህበረሰብ ውስጥ የሰረጹ ኋላቀር አስተሳሰቦችን የሚያሳድሩባት ጫና ከባድ መሆኑን ትናገራለች። በደረሰብኝ በዚህ ነገር እናቴንም ጠየኳት ከዛ በኋላ ከማህበረሰቡ ጋር ቀና ብዬ መነጋገር አልችልም። ሌላው ቀርቶ ቤተሰቦቼ ውስጥ ያሉ ወንድሞቼ ጋር እንኳን ማውራት ወጣ ስገባ አንገቴ እንደፍቼ በጣም ተገልል። በዛ ላይ ሰዎች በሚሄድበት ስፍራ ሁሉ ሲስቁ በእኔ ላይ የሚስቁ። የሁለቱ ፆታ የመራቢያ አካል ይዞ መወለድ ምንድን ነው? እጅግ ጥቂት ሰዎች የሁለቱ ፆታ የመራቢያ አካል ይዘው ሊወለዱ እንደሚችሉ የሕክምና ባለሙያዎች ያስረዳሉ። በመቀሌ አይደር ሪፈራል ሆስፒታል የፅንስና የማህፀን ሕክምና ተባባሪ ፕሮፌሰርና ስፔሻሊስት የሆኑት ዶክተር ሀይለ ቴካ በዋይ ክሮሞዞም ውስጥ የሚገኝ ኤስአርዋይ የሚባል ጂን የሰው ልጆችን ፆታ እንደሚወስን ይናገራሉ። ዶክተር ሃሊ በመጀመሪያ ሴቶች ኤክስ ኤክስ ክሮሞዞም ወንዶች ደግሞ ኤክስ ዋይ ክሮሞዞም እንደሚኖራቸው ያስረዳሉ። የወንዱ ኤክስ እና የሴቷ ኤክስ ሲዳቀሉ ኤክስ ኤክስ የያዘ ጽንስ ይፈጠራል። የወንድ ዋይ ክሮሞዞም ከሴት ኤክስ ክሮሞዞም ጋር ሲዋሃድ ደግሞ ኤክስ ዋይ የያዘ ጽንስ ይፈጠራል። በዋይ ክሮሞዞም ውስጥ የሚገኘው ኤስ አር ዋይ የሚባል ጂን በሰዎችና በሌሎች አጥቢ እንስሳት ላይ የሚገኝ ሲሆን ጾታን ይወስናል። ይህ ማለት ኤስ አር ዋይ በሚኖርበት ወቅት የሚፈጠረው ጽንስ ወንድ ሲሆን ይህ ጅን በማይኖርበት ወቅት የምትፈጠረው ጽንስ ደግሞ ሴት ትሆናለች ማለት ነው። ወንድ ወይም ሴት መሆኑን የሚወስነው በዋይ ክሮሞዞም ላይ የሚገኘው የኤስአርዋይ ጅን ነው ሲሉ ዶክተር ሀሌ ያብራራሉ። ስለሆነም የሁለቱም ጾታ የመራቢያ አካል ይዘው የሚፈጠሩ ሰዎች የሁለቱም ጾታዎች ክሮሞዞም ተደበላልቀው ሲወለዱ የሚያጋጥም እንደሆነ ዶክተር ሀይሌ ያስረዳሉ። እንደ ሕክምና ባለሙያው ገለጻ ከሆነ አንድ ህፃን ሲወለድ የሚያሳስት ማለትም የሁለቱም ጾታ የመራቢያ አካል ክፍል ይዞ ሲወለድ የጤና ባለሙያው በልጅ ጾታ ላይ ሙሉ ውሳኔ ሊሰጥ አይችልም ሲሉም ይገልጻሉ።